ቻናላችን ቤተሰቦች ሰላማችሁ ዛበ ያላችሁበት እኔ በጣም ደህና ነኝ እግዚአብሔር ይመስገን እንኳን ወደዚህ ዩቱብ ቻናል በሰላም መጣችሁ ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሸር በማድረግ አበረታቱን እንደሚታወቀው በዚህ ዩቱብ ቻናል መሰረታዊ የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል ቴሌግራም ኢሞ ላይ ዋትሳፕ ላይ ፌስቡክ ላይ ብዙ የኢትዮጵያ ህዝብ የሚጠቀም ምንድን ነው? አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን ብዙ ጊዜ የምንጠቀማቸው ቃላቶችን እያመጣን አሪፍ አድርገን እየሰራን ነው። ከእናንተ የሚጠበቀው እስክሪቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ኦኬ፣ ወደ ዛሬው ትምህርት ከመግባት በፊት ግን ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ በጎግል ሚት እያስተማርን እንገኛለን። ስልክ ቁጥራችን እዚጋ አለላችሁ። ሀይበሉን ደውሉን መመማር እንችላለን ማለት ነው። አሁን ቀጥታ እስክርብቶና ወረቀት መያዛችሁ እንዳትረሱ ልጀምር። ኦኬ፣ በዛሬ ትምህርታችን ደግሞ የምንመማር የስንብት ቃላቶችን አማርኛ በእንግሊዝኛ መጻፍ ማለት ነው። መልካም ቀን የሆንን ሰው መልካም ቀን ብለን መጻፍ ብንፈልግ መልካም ቀን ው በአማርኛው ምን ይላል? መልካም ቀን። እዚህ ጋ ደግሞ ሁሌም እንደምላችሁ በአንድ ድንጋይ ሁለት ወፍ እንደሚባል አማርኛ ብዙ የማትችሉ ልጆች በዚያውም እያሻሻላችሁ ነው ማለት ነው። ስለዚህ መልካም ቀን ይላል ማለት ነው። መልካም ቀን መ አንደኛ ፊደል ናት፣ ኤምኢ ል ኤል ብቻዋን ካ ኬ እና ኤ ም ኤም ብቻዋን መልካም ቀ ኬኢ ን ኤን እንጠቀማለው ቀን። ስለዚህ በአንድ ላይ ነው መልካም ቀን ይላል ማለት ነው። መልካም ቀን ኦኬ። ቀጣይ ደግሞ መልካም ጉዞ። አንድ ሰው ጉዞ እየተጓዘ ከሆነ ለዛ ሰው መልካም ጉዞ ብላችሁ መጻፍ ብፈልጉ መልካም ጉዞ በአንድ ላይ አማርኛው ምን ይላል? መልካም ጉዞ ይላል። መልካም ጉዞ መ ኤም ኢ ል ኤል ብቻዋን ካ ኬ ኤ ም ኤም ብቻዋን መልካም ጉ ጅና ዩ ዞ ዜድ ኦ ጉዞ። ስለዚህ በአንድ ላይ ምን ይላል ማለት ነው? መልካም ጉዞ ይላል። መልካም ጉዞ ኦኬ። ቀጣይ ደግሞ ራስን ጠብቅ። የሆነን ሰው ስትለዩት ራስን ጠብቅ ብላችሁ መንገር ብትፈልጉ ራስህን ጠብቅ ራ አርኤ ስ ኤስ እንጠቀማለሁ ህ ኤች እንጠቀማለሁ ን ኤንን ራስህን ጠ ቲኢ ብ ቢ እንጠቀማለሁ ቅ ኬ እንጠቀማለሁ ጠብቅ። ስለዚህ ባንል ይላል ራስህን ጠብቅ ይላል ማለት ነው። ራስህን ጠብቅ። ኦኬ ቀጣይ ደግሞ ሰላም ያገናኘን። የሆነ ሰው ስንለያዩ አሁንም ሰላም ያገናኘን ብለን ማለየት ምንፈልግ ሰላም ያገናኘን ሰ ኤስ ኢ ላ ኤል ኤ ም ኤም ብቻዋን ሰላም ያ ዋይ ኤ ገ ጂ ኢ ና ኤን ኤ ኘ ጂ ኤን ኢ ን ኤን እንጠቀማለሁ ማለት ነው። ስለዚህ በአንድ ለሚለን ማለት ነው። ሰላም ያገናኘን ይላል። ሰላም ያገናኘን ኦኬ። ቀጣይ ደግሞ መልካም ሳምንት። መልካም ሳምንት መ ኤም ኢ ል ኤል እንጠቀማለው ካ ኬኤ ም ኤም እንጠቀማለው መልካም ሳ ኤስኤ ም ኤም እንጠቀማለው ን ኤንን ት ቲ እንጠቀማለው ማለት ነው ሳምንት ስለዚህ ባንድ ላይ ምንላል? መልካም ሳምንት ይላል ማለት ነው። መልካም ሳምንት ኦኬ። ቀጣይ ደግሞ በሰላም ተመለስ። የሆነን ሰው በሰላም እንዲመለስ ምኞታችን ለመግለጥ በሰላም ተመለስ ብላችሁ መጻፍ ብፈልጉ፣ ይቅርታ በሰላም ተመለስ በቢኢ ሰ ኤስኢ ላ ኤልኤ ም የምንጠቀማለው በሰላም ተቲኢ መኤምኢ ለኤልኢ ስ ኤስ እንጠቀማለሁ ተመለስ። ስለዚህ በአንድ ላይ የሚላል ማለት ነው፣ በሰላም ተመለስ ይላል። በሰላም ተመለስ። ኦኬ፣ ቀጣይ ደግሞ መልካም እረፍት። መልካም እረፍት ይላል ማለት ነው። መልካም እረፍት። መ ኤምኢ ል ኤል እንጠቀማለሁ፣ ካ ኬኤ ም ኤም እንጠቀማለሁ፣ መልካም። እ ኢ እንጠቀማለሁ፣ ረ አሪ ፍ ኤፍ እንጠቀማለው፣ ት ቲን እንጠቀማለው፣ እረፍት። ስለዚህ በአንድ ላይ መልካም እረፍት ይላል። መልካም እረፍት። ኦኬ፣ መሄድ አለብኝ። የሆነ ሰው ልትለያዩት ወይም ልትሰናበቱ ስታስቡ መሄድ አለብኝ ብለን መጻፍ ብንፈልግ ደግሞ መሄድ አለብኝ በአንድ ላይ አማረኛው ምን ይላል? መሄድ አለብኝ ይላል። መ ኤምኢ ሄ ኤች ድ ዲን እጠቀማለሁ መሄድ አ ኤን እጠቀማለሁ ለ ኤል ኢ ብ ቢን እጠቀማለሁ ኝ ጂ ኤን አለብኝ። ስለዚህ በአንድ ላይ መሄድ አለብኝ ይላል። መሄድ አለብኝ መሄድ አለብኝ። ኦኬ ቀጣይ ደግሞ መልካም ጊዜ መልካም ጊዜ መ ኤም ኢ ል ልንጠቀማለሁ ካ ኬ ኤ ም የምንጠቀማለው መልካም ጊዜ ጊ ጂ አይ ዜ ዜዲ ጊዜ ስለዚህ በአንድ ላይ የሚላለው መልካም ጊዜ ይላል ማለት ነው። በአንድ ላይ መልካም ጊዜ። ኦኬ፣ ቀጣይ ደግሞ ደህና ሁን። የሆነን ሰው ደህና ሁን ብለን መሰናበት ብንፈልግ ደህና ሁን ደ ዲ ኢ ህ ኤች እንጠቀማለሁ ና ኤንኤ ደህና ሁ ኤች ዩ ን ኤን እንጠቀማለሁ። ደና ሁን ደህና ሁን እንላለን ማለት ነው። ኦኬ። ቀጣይ ደግሞ መልካም ቆይታ መልካም ቆይታ መ ኤም ኢ ል ኤል እንጠቀማለሁ ካ ኬኤ ም ኤም እንጠቀማለሁ መልካም ቆ ኬኦ ይ ዋይ እንጠቀማለሁ ታቲኤ ቆይታ። ስለዚህ በንድ ሚል ይላል፣ መልካም ቆይታ ይላል። መልካም ቆይታ። ኦኬ ቀጣይ ደግሞ ደህና ሁኝ፣ ለሴት ሲሆን ደግሞ። ከላይ ደህና ሁን ብለን ለወንድ ነበረ። አሁን ደግሞ ለሴት ሲሆን ደህና ሁኝ እንላለን ማለት ነው። ደህና ሁኝ ደ ዲኢ ህ ኤች እንጠቀማለሁ ና ኤንኤ ደህና ሁ ኤች ዩ ኝ ጂኤን ሁኝ። ስለዚህ በአንድ ላይ ማለት ነው ደህና ሁኝ ይላል። ደህና ሁኝ ኦኬ። መልካም ስራ የሆነን ሰው መልካም ስራ ማለት ብንፈልግ መ ኤም ኢ ል ኤል እንጠቀማለሁ አሁንም ካ ኬኤ ም ኤም ብቻዋን መልካም ስ ኤስ እንጠቀማለሁ ራ አርኤ ስራ በአንድ ላይ መልካም ስራ ይላል ማለት ነው። መልካም ስራ ኦኬ። ቀጣይ ደግሞ መልካም ውሎ። መልካም ውሎ መልካም ውሎ መ ኤም ኢ ል ል እንጠቀማለሁ ካ ኬኤ ም አሁንም የምንጠቀማለሁ። መልካም ውሎ ደብልዩ ኤል ኦ በአንድ ላይ የሚላል ማለት ነው። መልካም ውሎ ይላል። መልካም ውሎ ስለዚህ በዛሬ ትምህርታችን የተመማርናቸው ምንድን ነው? የስንብት ቃላቶችን አማረኛ በእንግሊዘኛ እንዴት እንጥፋለን የሚለውን ለማየት ሞክረናል ማለት ነው። ይኸው መልካም ቀን የሚለው እንደዚህ ጣፍኩኝ። መልካም ቀን፣ መልካም ጉዞ የሚለው እንደዚህ ጣፍኩኝ። አለም ደግሞ የላ ሰው ሲጥፍላችሁ እናንተ ምን ብላችሁ ማንበብ ትችላላችሁ ማለት ነው? ይህን መልካም ጉዞ ትላላችሁ። ራስህን ጠብቅ የሚለው እንደዚህ ጣፍኩኝ። ራስህን ጠብቅ። አለም ደግሞ የላ ሰውም ሲጥፍላችሁ እናንተ ራስህን ጠብቅ ብላችሁ ማንበብ መቻል አለባችሁ ማለት ነው። ሰላም ያገናኘን ው። መልካም ሳምንት፣ መልካም ሳምንት። በሰላም ተመለስ። መልካም እረፍት፣ መልካም እረፍት። ኦኬ፣ መሄድ አለብኝ፣ መሄድ አለብኝ የሚለው እንደዚህ ጣፍኩኝ። መልካም ጊዜ፣ መልካም ጊዜ። ደህና ሁን፣ ደህና ሁን። መልካም ቆይታ። ለሴት ሲሆን ደግሞ ደህና ሁኝ እንላለን። ደህና ሁኝ። መልካም ስራ መልካም ውሎ ብለን የስንብት ቃላቶችን እንደዚያ አድርገን በአማርኛና በእንግሊዝኛ መጻፍ እንችላለን ማለት ነው። ስለዚህ ሁሌም እንደምላችሁ አማርኛ በእንግሊዝኛ በተለይም ደግሞ አማርኛ ማን በመጻፍ ለሚችል ሰው በጣም ቀላል ነው። ቢያንስ በአንድ ወር ቢበዛ ደግሞ በሁለት ወር የሚለመድ ነው ማለት ነው። ኖርማል እንግሊዝኛ ነው ትንሽ ሊያስቸግረን የሚችል እንጂ ይሄኛው ግን በጣም ቀላል በመሆኑ ራሳችሁን አሳምናችሁ በቃ ፕራክቲስ በማድረግ መጀመሪያ የቢሲዲዎችን ታውቃላችሁ ከዛ ስሞል ሌተር ካፒታል ሌተር ቫውል ኮንሶናንት የሚባሉትን እና የአማርኛ 34ቱን ፊደል ወደ እንግሊዝኛ ተቀየራችሁ፣ ምንም የሚያስቸግር ነገር የለም ማለት ነው። እራሳችሁን በማሳመን ይገባኛል ብላችሁ አሳምኑና ቀላል ነው ጀምሩት፣ ይገባችኋል ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ ያለምንም ኢንተርኔት መቆራረጥና በታማኝነት በደንብ አርገን እያስተማርን እንገኛለን። ስልክ ቁጥራችን እዚህ ጋር ያላችሁ ሀይበሩን ደውሉልን፣ መመማር እንችላለን ማለት ነው። ስለ ተከታተላችሁ ከልብ ከልብ አመሰግናለሁ። ቴንኪው